ሰላም ቤተሰብ፣ እንዴት ናችሁ? ደህና ናችሁ ወይ? ያለው እግዚአብሔር ይመስገን። ያው መቼም ፍራንክ ፍራንክ ፍራንክ የምትሉ የምትሉት አሁንስ ምን አላችሁ ያላችሁ ሰዎች አላችሁ። በውስጥ መረቃ ልዬ፣ ይሄ ነገር እንዴት ነው? እውነት ነው ወይ? በቃ እውነት በቃ በጣም ግራ የተጋባችሁ ልጆች አላችሁ እና ለእናንተ አንዳንድ ምልስ ልሰጥ ነው የመጣሁት። ያው በዚህ ሰዓት ቪዲዮ ለቅቅ ያላቅም፣ እንግዲህ እንደዚህ ብዬ መልስ መስጠት ወይም ደግሞ በቃ ይሁን ነገር መናገር ካልፈለግኩኝ ማለት ነው። ከስድስት ሰዓት በኋላ ነው ብዙ ጊዜ ቪዲዮ መለቀው እና ትናንትና ነው ያው ብዙ ቪዲዮ አልሰራሁም። በጣም ኔትወርክ እያስቸገረኝ ነው። መብራትም የለም። ያው የሀገራዊ ሁኔታ ነውና እ ፕራንክ ነው ምናምን ለምትሉ እኔ ፕራንክ ነው ብለው ሃይሚና ብርኩም ወጥተው አልነገሩኝም። ግን ደግሞ ፕራንክ እንደሆነ በጣም በዙሪያ ያሉ ሰዎች ብዙ ሰዎች ነግረውኛል። ሁለተኛ ነገር ደግሞ ፕራንክ ባይሆን እንኳን እኔ ለእናንተ አንድ ነገር ልበላችሁ፣ ቃልዬ ምን አለ ይበሉኝ፣ እኔን ውቀሱኝ፣ ክሰሱኝ። ሀይሚና ብሩኬ የእውነት የሚለያዩ ከሆነ እኔን ውቀሱኝ፣ ክሰሱኝ፣ እኔ እቀጣለሁ። በእናንተ ምርጫ፣ በእናንተ ፍላጎት መቀጣት ያለብኝን ነገር በሙሉ እቀጣለሁ። እውነቴን ምላችሁ ነው። እነሱ ተለያይተው ታቀሩ ማለት ነው ጅላችሁ እንዴ? እንዴ እነዚህ ልጆች እኮ ሁለተኛ አመታቸውን ይዘዋል እኮ እና ይሄ ግንኙነት እንደ ቀልድ እንደ ቀልድ፣ በስንት ነገር የተገነባ ፍቅር እንደዚህ በዚች ቀላል በትርኪ ምርኪ ነገር፣ በተደባበቀ በተለባበሰ ነገር የሚለያዩ አድርጋችሁ ነው እንዴ የምታስቡት? እንዴት ነው የምታስቡት? በተለይ ደግሞ ትላንትና ሀይሚና ብሩኬ ሀይሚ በሙፍታ ቤት መታለች፣ ብሩኬ ደግሞ በሄኖክ ቤት መጥተዋል። ግን አውቃለው፣ የሁለቱም ንግግር ተስፋ የሚያስቆርጥ ነው። የሁለቱም ንግግር ላይ ያያችሁት ተስፋ እንድቆርጡ ነው ያደረጓችሁ። እና እኔ ግን ተስፋ አልቆርጡ ምክንያቱም እነዚህ ልጆች እልህ ውስጥ ገብተው እልህ ይዟቸው ነው እንጂ ተጠላልተው አይደለም። በሀይሜና በብሩኬ መካከል ጥላቻ የለም። በምን መሰላችሁ ልላችሁ የቻልኩት? ብሩኬ ብሩክ ሲያወራ ማለት ነው፣ ሲናገር በቃ የራሷ ጉዳይ፣ እኔ ጥፋት የለብኝም፣ የራሷ ጉዳይ በቃ እንደፈለገች ከዚህ በኋላ አብቅቷል፣ እኔ የሷ ነገር ምናምን ይላል። ግን ደግሞ በቃ ሀይሜን መጥፎ ነገር እንድትናገረው አልፈልግም፣ በእኛ ባህል እንድገቡ አልፈልግም፣ በቃ ይላል። ሀይሜዬን ደግሞ ልብ ብላችሁ ተመልከታት። አይ የኔና የሱ ጉዳይ አብቅቷል፣ በቃ እኔና እሱ ተለያይተናል፣ ከዚህ በኋላ አብረን መቀጠል አንችልም፣ የኔና የሱ ጉዳይ ያበቃለት ነገር ነው ትላለች። ከዛ ደግሞ ዞር ብላ እኔንም ብሩኬንም ከጠላችሁን ማንንም ቢሆን እኛን ከጠላችሁ የጠላ ሰው ካለ እስክሮል እያረጋችሁ እያያችሁ ከምትናደዱ እስክሮል እያደረጋችሁ ለፉ ትላለች። እባቸው እንግዲህ ነገ እንጧት ደግሞ ነገሮች ለመሰላችሁ እኔ እስካሁን ባሳለፍ ነው ወይም ደግሞ እስካሁን ባለፍንበት ነገር ተመርኩዤ ነው የምነግራችሁ። እነሱ መካከል በፍጹም መጠላላት የለም ግንሳ ቶሎ እንደዚህ አይነት ነገር ውስጥ አይገቡም። ሲገቡም ደግሞ በቃ በጣም በቃ እንትን አስመስ እውነት አስመስለው ነው የሚመጡትም እልክ ስላለ የሆነ በቃ መዋደድ ከልባቸው ስላለ ምንድን ነው መሰላቸው እነሱ መሀል የሚፈጠረው እሱ ዝቅ ይበል፣ እሷ ዝቅ በት በል፣ እሱ ይሸነፍልኝ፣ እሷ ትሸነፍልኝ፣ እንደዛ አይነት ነገር ነው ያለው እና በየቤቱ እየመጣችሁ ደግሞ ሀይሚና ብሩኬ ያልሆነ ያልሆነ ነገር አትነጋገሩ። እኔ በጣም እያናደደኝ ያለው ነገር አሁን በሆነ ቦታ ይመጣሉ፣ ቃል መወራወር፣ የሆነ መታ ይመጣሉ፣ ያልሆነ ቃል መወራወር። ይሄ በጣም ከባድ ነው። እንደዚህ አታድርጉ። እውነቴን ነው። ጓደኞቻቸውም ደግሞ አንዳንድ አላችሁ ከልክ ያለፏቸው አሽቃባጮች፣ ለራሳችሁ ጥቅም የምትርመጠመጡ ለነሱ ሳይሆን ወይ አነጋገራችሁ፣ ወይ እነሱን ሰላም አታደርጉ፣ ወይ አታስታርቋቸው። ኋላስ ለራሳችሁ ጥቅም አንዱ ቤት ትጠሯችኋላችሁ አንዱ ቤት ትጠሯችኋላችሁ። አንዱ ቤት ሙፍታ ብቻ ነው ምርጥ ሰው። በነገራችን ላይ እኔ ሌሎቹን ታጓቸው ይሁን፣ ድፍቅፍቅ ያለ ነገር ነው የሚሰሩት፣ ለራሳቸው ጥቅም ብቻ። አይሚና ብሩኬ ደግሞ እውነቴን ነው የምላችሁ። እናንተ እንደዚህ እንደ ቀልድ የምትለያዩ ሰዎች አይደላችሁም። አንዳንዴ እንዴት መሰላችሁ? በቀልድ የሚጀመር ነገር እሪል ሆኖ ይመጣል። በቀልድ የሚጀመር ነገር እውነት ሆኖ ይመጣል። አንዳንዴ በቀልድ መካከሎች እውነት ይወጣሉ። ስለዚህ ይሁን በቃ፣ አላ የተጃጃ ያለ ስራ ትስሩ። እውነቴን ነው የምላችሁ እንዴ ስለ እናንተ ብዙ ብዙ ብዙ የሚጨነቃለ ብዙ የሚያለቅሳለ ስለ እናንተ የተሰደባለ ስለ እናንተ እንዲህ የእውነተኛ ወዳጆች አሉ። ስለ እናንተ የሚያለቅሱ ከልባቸው ማለት ነው። ከልባቸው እናንተ እንኳን አይደለም ስትጣሉ ይቀርና ሰው እንኳን ሲናገራችሁ ወይ ደግሞ በእናንተ የማይደራደሩ ሰዎች ብዙ ብዙ ነገር እናንተ ስትጣሉ ምግብ የማይበሉ እናንተ። ይህን ደግሞ ጠንቀቃችሁ ታውቃላችሁ። በእርግጥ እናንተ ያው የእነሱ ችግር ነው፣ ይህ አውቃለሁ። ያው እናንተ ቀድማችሁ ተናግራል። እኛ የሆነ ነገር ሲፈጠር በኛ መሀል ወይም ደግሞ እኛ የሆነ ችግሩ ስንገባ እናንተ እንደዚህ አትሆኑ ብለዋል፣ ቀድመው ተናግረዋል። በቃ ችግሩ የራ እንዴ ትላንትና ብሩክ የምኮ ብሏል እኮ ከይሚ ጋር ብጣላ ችግሩ የራሴ ነው ብሏል። ማንንም ይነካ አይደለም ብሏል። ሀይሜም እንደዛው ከእኛስ ከአሁን በፊትም ተናግረዋል። እኛ ስንጣላ በእኛ ምክንያት እንድትጨነቁም ያልሆነ ነገር ውስጡ እንድገቡም አንፈልግም ብለው ተናግረዋል። ለምን መሰላቸው? እነሱም በፍቅራቸው ይተማመናሉ። እነሱም ዛሬ ቢጣሉ ነገ አንድ እንደሆኑ ዛሬ ቢጣሉ ነገ ተመልሰው እንደሚታረቁ ያውቃሉ። ገባችሁ? በፍቅራቸው ሙሉ እምነት አላቸው። በቃ በቃ ቢጣሉም ይታረቃሉ። መጣላት እኮ በየትኛውም እኮ ቦታ አለኮ ውዶች፣ በየትኛውም ፍቅር መካከል እኮ መጣላት አለ እኮ። ማንኛውም ሰው እኮ ይጣላል። ማንኛውም ሰው እኮ ተጣልቶ ተመልሶ ይታረቃል። እነሱ ብቻ አይደሉም። ማንም ሰው ይታረቃል፣ ይጣላል እና ተስፋ ትቁረጡ፣ የእኔ እህቶች፣ የእኔ ምርጣ ምርጦች፣ የእኔ የዋሆች፣ የእኔ ሰው ወዳጆች፣ የእኔ ከልብ ሰውን ስትወዱ ከልባችሁ ከጥቅም ነጻ የሆነ መውደድ ከልባችሁ የምትወዱት እና እነሱ አንድ ይሆናሉ። መኑ ይታረቃሉ። ሁሉም ነገር ሰላም ይሆናል። እነሱ ነገ አንድ ናቸው። መቼም ቢሆን ተለያይተው የሚቀሩ ሰዎች አይደሉም። ምክንያቱም ምናልባት ከነ ፍፄ ወይም ደግሞ ከነ ሞፍታ ቢያልፍ እንኳን ነገሩ ቢያሸንፍ እንኳን ዞሮ ዞሮ ሙሽ እያለች ጋሽ እያለ እነሱ ያስታርቋቸዋል። እመኑኝ፣ መቼም መቼም እነሱ ተጣልተው የሚቀሩ ልጆች አይደሉም። ነገ ሰላም ይሆናል። ስለዚህ ተረጋጉ፣ አትጨነቁ፣ አትረበሹ። ስራችሁን እየሰራችሁ ላይክ፣ ሰብስክራይብ እያደረጋችሁ እነሱን ጸሎት እያረጋችሁላቸው አብረን እንቆይ ከእነሱ ጋር በቃ የምንወዳቸው ከሆነ እንደዚህ ማድረግ ነው ያለብን። እስኪ እኔ እኔ እንጃ እኔ መቼም ተስፋ አልቆርጥም። መቼም መቼም ተስፋ መቆርጥ ሰው አይደለሁም፣ በእነሱ ላይ እውነቴ ነው የምላችሁ። ሁሉም ነገር ነገር ሰላም እንደሚሆን አምናለሁ፣ ምክንያቱም በፍቅራቸው ተማመናለሁ። ታረቃሉ ብዬ ስለማስብ ማለት እውነተኛ ፍቅር በልባቸው እንዳላቃለሁ። ሃይሜና ብሩኬሌ አይናቸውን አንብቦት ሲያወሩ እንኳን በሙሉ አይናቸው እየተያዩ አይደለም። ምንም እንኳን መጥፎ ቃል ቢወራወሩ ያን ያህል መጥፎ ቃል የሚባል አልተወራወሩም። በእርግጥ ግን ያው እነሱን የምናውቃቸው እኛ በፍቅርና በፍቅር ብቻ ስለሆነ ለዛ ነው።